አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስም አምነን በየካቲት ወር የሚነበብ የሚጸለይ የእናታችን የብጽሕት ክርስቶስ ሠምራ ገር ለመጻፍ እንጀምራለን። ልመናዋም አማላጅነቷ ለወዳጆቿም ለሕዝበ ክርስቲያን ይደረግልን ለዘላለሙ አሜን። ዕለታት በአንደኛው ቀንም ማለትም በመጋቢት 27 ቀን የመድኃኔ ዓለም በዓል በሚከበርበት እለት ሥጋውና ደሙን ለመቀበልም እናታችን ክርስቶስ ሠምራ ወደ ቤተ ክርስቲያንም ገባች። በዚያን ጊዜ የተድላ ደስታቸውንም በምድር ላይ የፈጸሙ የወርቅና ብር ሀብትና ብልጽግና ወዳጆችም ሊያዩትም የማይቻለው ድንቅና ረቂቅ ሚስጥርን አየች። በዚህ ዕለትም እንደ ህጉ እንደ ስርዓቱ ካህናት ስርዓተ ቁርባንን ይፈጽሙ ዘንድ ወደ ቤተ መቅደስም ገቡ። በዚያውም ወቅትም ዳይቆኑ ሙቀትም ያልተለየው ኅብስትም በሞሰብ ወርቅም ይዞ መጣ። ያቺ ወርቅ ሞሰብም ተለውጣ በድንግልና ያለችም ብላቴና ሆነች። ኅብስቱም ህፃን ልጅም ወደ መሆንም ተለወጠ። ቄሱ ከዳይቆኑ እጅም በተቀበለው ጊዜ ህፃኑ ኅብስት ሆነ፣ ብላቴናይቱም ሞሰብ ወርቅ ሆነች። ከዚህም በኋላ ቄሱ ስርዓተ ቅዳሴውን ጀምሮ ሲቀድስም ፈኑ ጸጋ መንፈስ ቅዱስም ወይም የመንፈስ ቅዱስ ጸጋ ላክልን ከሚለው ደረሰ። በዚያን ጊዜ ቁርባኑን ወይም ህብስቱንም ያከብረው ዘንድ መንፈስ ቅዱስ በነጭ እርግብ አምሳልም ወረደ። ዳግመኛም ይህ ህብስትም ተለውጦ ህፃን ሆነ። ከዚያም ህፃኑን ይሰዋው ዘንድም መልአኩ ለቄሱ ሰይፍን ሰጠውና ቄሱም ህፃኑን ሰዋው። ይህንን መለኮታዊ ሚስጥር በተመለከተች ጊዜ አደነቀች፣ ፈጽማም ደነገጠች፣ መሪር እንባንም አለቀሰች። ከዚያም ቅዱስ ሚካኤል መጥቶ የእግዚአብሔር ባለሟል ክርስቶስ ሠምራ ሆይ ምን ያስለቅስሻል? ምን ያስለቀሰሻል? ነገር ግን ይህ ድንቅ ሚስጥር ተመልከች እንጂ አላት። እስቷም እሺ ብላ እሺ በጎ ብላ ትመለከት ጀመር። ዳግመኛም ይህ ቄስም ስርዓተ ቅዳሴውንም በትክክልም እንደሚያከናውንና ንጹሕ ካህንም ለመሆኑ ትመለከቻለሽን? አላት። እሷም አዎን ሰማዋለሁ አለችው። ከዚያም ቄሱ ቅዱስ ቁርባኑንና ክቡር ደሙንም ለህዝቡ ያቀብል ዘንድ ወጣ። እሷም ቅዱስ ስጋውና ክቡር ደሙን ተቀበለች። በምትቀበልበትም ጊዜ በአፏ ውስጥም ስጋው ትኩስ ስጋ፣ ደሙም ትኩስ ደምም ሆኖ ተገኘ። እንዲሁም ከፍትህ ብስጡ አንዱ ከህጻህሉ ላይም ተነስቶ በዲያቆን ውጅም ተይዞ ባለው የደም ጽዋ ውስጥ ገብቶ መጸዋው ውስጥም ካለው ደምም ጋርም ተዋህዶ ወደ መቅደስም ሲገባየች ይህንም ሙሉ አይታ ፈጽማ ደነቀች። ከእርሷም ጋርም የነበረውንም መልአክም ይህ የምመለከተው ሚስጥር ምንድነው ብላ ጠየቀችው። የመላእክት አለቃ ቅዱስ ሚካኤልም ቀድሞ ቄሱ እንደ በግም ሲያርደው፣ ሲያወራርደው፣ ወይም ሲሰዋው ተመልክተሻል። እግዚአብሔር ባለሟል ክርስቶስ ሰምራ ሆይ አሁንም እንደ ሰው ሞቶ የሚቀር እንዳይደለ በእውነት ነግርሻለሁ። በመለኮቱ ሕያው ነው እንጂ መጽሐፍ በሰውነትህም አንተ ከሙታን ጋርም ትሞታለህ፣ በመለኮትህ ግን ከአብ ከመንፈስ ቅዱስ ጋር ሕያው ነህ። አንተ ሶስት መዓልት ሶስት ሌሊት በከርሰ መቃብርም አደርክ፣ ዳሩ ግን በመለኮትህ ከአብ ከመንፈስ ቅዱስ ጋርም በዙፋን ላይ ትገኛለህ ብሎ እንደተናገረ፣ ዳግመኛም በስጋው ቢሞት በመለኮቱ ሕያው ነው አለ። ይህንንም በዓላት ጊዜ ፈጽማ ተደሰተች። ዳግመኛም ከእለታት በአንደኛው ቀን እናታችን ክርስቶስ ሰምራ እለተ ሞቷ እያሰበችም በጣና ባሕር ውስጥም ቆማ ስለ ኃጢአቷ ስታለቅስና በዚያን ጊዜ ዲያብሎስም በሊቀ ጳጳስም ተመስሎ እጅግም አስደናቂና ግሩም በሆነ አርያ ወደ እርሷ መጣ። እሷም ልትሰግድለትም ወደደች፣ ከሐዘኗ ያረጋጋ ዘንድም ከቅዱሳን አንዱ የመጣ መስሏት ነበርና። ነገር ግን የመላእክት አለቃ ቅዱስ ሚካኤል ፈጥኖ ደረሰና ይህ ሰይጣን እንጂ ጳጳስ ወይም ቅዱሳን አንዱ አይደለምና አትስገጅለት ብሎ ወደ ኋላዋ መለሳት። አሁንም እንደ ልማድሽም ሂጅና ጠይቄው ማን እንደሆነ ይነግርሻል አላት። በዛን ጊዜ ወደ እርሱ ሄደችና እሰግድል ዘንድም አንተ ማነህ? ስምህስ ማን ይባላል ስትል ጠየቀችው። እሱም እኔ የመላእክት አለቃ ሚካኤል ነኝ አላት። ቅዱስ ሚካኤል ከእርሷ ጋርም እንዳላላወቅም ነበርና እሱ በእሷ ላይምም ተንኮልም ለመስራትም እንደተራቀቀ ሁሉ እሷም ነቃችበት፣ ተራቀቀችበት። ቀጥሎም እንግዲህ ያው፣ ስም አንተ ሚካኤል ኮንክስ፣ እስኪ ለጽድቅም ነገርም አስተምረኝ አለችው። በዚህ ጊዜ ፈጽሞ ተደሰተ፣ ካለማዋ አስቶ በእጁ የገባችለትም መስሎታልና እንዲህም አላት፦ ለምን ሰውነት ሽን ታደክም ያለሽ? ከዛሬ ጀምሮ ከዚህ ኃላፊ ዓለም ድካምን ማረፍም ያስፈልግሻል። መጾም እና መጸለይ ስም ለምን ይጠቅምሻል? በባህርስ ውስጥም ቁሞ መጸለይና ሰውነትን ማድከም ማን አስተማርሻ? አላት። በዚያን ጊዜ አንተ የምትለውና መጽሐፍትም የሚናገሩት ቃልም የተለያየ የሆነሳ አለችው። እሱም ማን ነው የለያየን? አላት። እሷም አነጋገርህ የተነሳ እኔ ለየኋችሁ አላቸው። እሷም ምስቂ፣ ልዩነታችንን ንገሪኝ። እሱ እሱም እስኪ ልዩነታችንን ንገርኝ አላት። እሱም መጽሐፍትም የጾመ የጸለየ የለመነም ሁሉ ፍጹም ዋጋውንም ያገኛል ይላል። አንተ ግን አትጹሙ ወይም አትጸልዩ ትላለህ አለችው። ይህንንም ባለችው ጊዜ በእሷ ላይ ፈጽሞ ተቆጣ፣ እጅግም አድርጎ አስደነገጣት። ዳግመኛም መለሰችና በምን ትሸንፋለህ አለችው? አሁኑም ቁጣውንም አወረደባት። በሶስተኛው ጊዜ ከተቆጣ በኋላ በእነዚህ በሶስቱ ነገሮች እሸነፋለሁ ሲልም መለሰላት። እነዚህም አንደኛም ማንኛውም ሰው በዚህ ዓለም በሚኖርበት ጊዜ ነፍሱ ከሥጋው ከመለየቷ በፊት እንግዳ ተቀብሎ የሚያስተናግድ፣ ሁለተኛውም በራሱ ላይም ችግርና መከራ በመጣበት ጊዜ መከራውንም ታግሶ የሚኖር ሶስተኛውም ቀድሞም ከመሬት የተገኘሁ ነኝ ውሃላም ተመልሼ ወደ መሬት እገባለሁ ወይም እሞታለሁ እፈርሳለሁም ብሎ በማሰብ እህትና የሚሰራና የመሳሰሉትንም ሁሉ የሚያደርግ እሱ ፈጽሞ ያሸንፈኛል አላት። ይህንንም ከተናገረ በኋላ ክንፉንም እያማጣ ወይም እያራገበ ወደ አየርም ወጣ። እሷም ከግርማው የተነሳ ፈጽማ ደነገጠች፣ በመሬትም ላይ ወደቀች። በዚያን ጊዜ ለጌትነቱ ክብር ምስጋና ይግባውና ጌታ ኢየሱስ ክርስቶስም መጥቶ ቅዱሳት በሚሆኑ እጆቹ ከወደቀችበት አነሳት። በዚያም ወዳጄ የክርስቶስ ሠምራ አይዞ ሻት አትፍሪው፣ ነገር ግን ወደ ላይም ወደ ሰማይ አንቅተሽም ተመልከች አላት። ወደ ሰማይም አንቅታ በተመለከተች ጊዜ የዲያብሎስ ክንፍም በሰማይ ላይም ከጽንፍ እስከ አጽናፍም ተዘርግቶ ወይም ሞልቶ አየች። ቀጥሎም ጌታ ኢየሱስ ክርስቶስ ወዳጅ፣ የክርስቶስ ሰምራ ይህ ተንኮለኛና ጎስቋላ ማን ያሸንፈዋል? አላት። ይህንንም ባላት ጊዜ ምንም መልስም ሳትሰጥ ዝም አለች። ጌታም በእኔ በባህሪ አባቴ በባህሪ ሕይወቴ በመንፈስ ቅዱስ ማለት በአንድነቴ በሶስትነቴ አላመነ ሊያሸንፈው አይችልም አላት። ዳግመኛም ማንም ሰው ኀጢአትም ቢኖርበት ወደ ቀደመ ኀጢአቱ ባለመመለስ ንስሐ ቢገባ እሱ ከወጥመዱ ያመልጣል አላት። በዚህም ጊዜ ጌታ ኢየሱስ ክርስቶስ አቤቱ ጌታ የልደትህን ነገር እንዴት ነው? ስትል ጠየቀችው። ጌታም የልደትህን ነገር ስለምን ጠየቅሽኝ? አላት። እሷም በግብረ መንፈስ ቅዱስ የመወለድህ ነገር ብዙዎችን ስለሚያስጨንቃቸው ነው አለችው። በዚያን ጊዜ ካንቺ አስቀድመው የነበሩ ወዳጆቼ ቅዱሳን ያልጠየቁኝ ድንቅ ነገር ጠየቅሽኝ አላት። ይህንንም ካላትም በኋላ ቅድመ ዓለም ያለ እናት ከአብ ባሕሪ ዘም ባሕሪ በማይመረመር ሚስጥርም መወለዴን፣ ድኅረ ዓለምም ያለ አባት በሥጋ ከድንግል ማርያም ያለ ዘርአ ብእሲ መወለዴን በዚህ ሁኔታ ልደቴንም የሚያምኑትንም ሁሉ ፈጹም መንግሥተ ሰማያትን ማገባቸዋለሁ አላት። የእናታችን የክርስቶስ ሠምራ ልመኗም አማላጅነቷ ከሁላችን ከስ በክርስቲያን ጋር ለዘላለሙ ይሁን አሜን።